20 ሚሊዮን ብር የእዩ ጩፋ ገንዘብ ከሐዋሳው ክሩሴድ መልስ ወደ ባንክ እንደገባ ስሙ እንዳይጠቀስ የፈለገ የባንክ ማናጀር ለማራናታ ቲዩብ ተናገረ። ይህ ገንዘብ የተሰበሰበው ከሐዋሳው ኮንፈረንስ የተሰበሰበ መሆኑን የሚጠቅመው ኮንፈረንሱ ባለቀ በንጋታው ገንዘቡ ወደ ባንክ መግባቱ ነው በማለት ማናጀሩ ይናገራል። በሌላ መረጃ አምስት ሚሊዮን ሰዎች በ10 ዓመት ውስጥ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገው መቀበላቸውን ነቢይ እዩ ጩፋ ይፋ አደረገ። ቻናላችንን ሰብስክራይብ ስታደርጉ የበለጠ ተነሳስተን በበለጠ ጥራትና ተአማኒ መረጃዎችን ወደ እናንተ ማድረስ እንድንችል ላይክ ያደረጋችሁ ለወዳጆቹ ደግሞ ሼር በማድረግ ትከታተሉን ዘንድ የአክብሮት ግብዣችን ነው። ወደ ትንታኔው አለፍን። ነቢዩ ንግግሩን ሲጀምር እንዲህ ይላል፣ የገሃነም ደጅ እንኳን እንደማያስቆመኝ አምናለው። ሚዲያ ላይ የምታውሩ ሰዎች ነቢዩ ይቆማል ብላችሁ ከሆነም ተሳስታችኋል። ነቢዩን አይደለም ዩቱብ አይደለም ፌስቡክ፣ የገሃነም ደጆች እንኳን አያስቆመኝም። ሹመቱም ጥሪውም ጸጋውም የተሰጠው ከሰማይ ነው። አሁንም እናገለግላለን፣ ወደፊትም እናገለግላለን። ክርስቶስ እስኪመጣ ድረስ እናገለግላለን። ነቢዩ ብቻ አይደለም አገልጋይ፣ ገና ሌሎች ይነሳሉ ያገለግላሉም። የሚያስፈራ ነገር ደግሞ የለም። ከፀሐይ በታች ከምድር በላይ አዲስ ነገር የለም። ሁሉም የተለመደ ነው። ክርስቶስ ወደ ምድር ከመጣበት ጊዜ ጀምሮ ክርስቶስን የሚያገለግሉ ሰዎች ይከሰሳሉ፣ ይጠየቃሉ፣ ያሸንፋሉ። ይከሰሳሉ፣ ይጠየቃሉ፣ ያሸንፋሉ። አለቀም። ልዩነት ፈጥሮ ማለፍ አስፈላጊ ነገር ነው። አመሳስለን አናልፍም። ትክክለኛ እኛ የምናገለግለው ክርስቶስ ከሆነም የማባበል ንግግር የለም። ጳውሎስ ኃይልን እና መንፈስን በመግለጥ በሚያባብል ቃል ወደ እናንተ አልመጣሁም። ለምንድን ነው የምናባብለው? እኛ የምናገለግለው ክርስቶስ መንፈስም ኃይልም ነው። ስለዚህ ኃይልን መንፈስን በመግለጥ አገለግላለሁ። በሚያባብል ቋንቋ የሚያገለግሉ አገልጋዮች ማገልገል ይችላሉ። እኔ ግን አላባብልም በሚያባብል ቋንቋም አልናገርም። ገና እሳቱ እየጨመረ ክብሩም እየጨመረ ይሄዳል። እኔ አገልግሎት ከጀመርኩበት ጊዜ አንስቶ ማለትም የክራይስት አርሚ ኢንተርናሽናል ቤተ ክርስቲያን ራእዋ መሬት ወርዶ ጉባኤ ተሰብስቦ ጌታን ማምለክ ከጀመረበት ጊዜ እስከዛሬ በአስር ዓመት ውስጥ ክራይስት አርሚ ቤተ ክርስቲያን ውስጥ ለማስጸለይ ለማምለክ መጥቶ እንዲሁም በተለያየ አካባቢዎች በምታደርጋቸው የክሩሴድ ፕሮግራሞች ላይም አምስት ሚሊዮን ሰዎች ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርገው ተቀብለዋል። ይህንን ራእይ መጋፋት ማለት ከነቢይ ጩፋ ጋር ሳይሆን ከክርስቶስ መንግሥት ጋር ነው ግፊቱ። ስለዚህ ይህችን የክርስቶስ መሰረት የሆነችውን ቤተ ክርስቲያን መንካት ብዙ ዋጋ ሊያስከፍላችሁ ይችላልና ተቆጠቡ በማለት መልእክቱን አስተላልፏል። አከል አድርገውም በክራይስት አርም ኢንተርናሽናል ቤተክርስቲያን አገልግሎት የምትጠራጠሩም ከሆነ ተጨባጭ ነገር ማየት ከፈለጋችሁ ወደ ቤተክርስቲያኒቱ መምጣትና መጎበኘት ይችላሉም። ከዚህ ውጭ የሚደረጉ ትችቶች፣ ከዚህ ውጭ የሚደረጉ አላስፈላጊ ዘመቻዎች በፍጹም ተቀባይነት የሌለው መሆኑን በአጽንኦት መናገር እፈልጋለሁ፤ ይላል የቤተክርስቲያኒቱ ፕሬዚደንት ነቢይ እዩ ጩፋ። በሌላ መረጃም በሕግ ጉዳይ አዲስ መረጃ ስለ ካውንስሉና ስለ ነቢዩ ጩፋ እንዲ ይላል። በነቢዩና በካውንስሉ ጉዳይ ሰበር ዜነት ሰምቷል። በአዋጁ በግልጽ የማገድ ስልጣን ለካውንስሉ እንዳልተሰጠው የሕግ ባለሙያዋ እንዲህ ስትል ትናገራለች። የኢትዮጵያ የወንጌል አማኞች ቤተክርስቲያናት ካውንስል የአባል የሆኑ ቸርቾችን እንዲሁም ፓስተሮችን የማገድ የሕግ መሰረት እንደ ጠበቃ ስለሰፋ በ2012 የወንጌል አማኞች ቤተክርስቲያናትን የሚያሰባስብ እና በስሩ የሚያስተዳድር ሁሉም አባላት ሊሆኑበት የሚገባ ካውንስል በህዝብ ተወካዮች ምክር ቤት በጸደቀ አዋጅ ቁጥር 1208 መቋቋሙ ይታወሳል። ይሄ ካውንስል የተቋቋመበት ዋነኛ ዓላማ በአዋጁ እንደተገለጸው ካውንስሉን የነዛ ኤግዚስት ሲያደረጉ የነበሩ በወቅቱ ህልውና የነበራቸውን ቤተክርስቲያናት እውቅና ለመስጠትና እነዛን የሚያሰባስብ ካውንስል ለመመስረት ነው። ይሄ አዋጅ ለካውንስሉ ብቻ ሳይሆን ህጋዊ ሰውነት የሰጠው የካውንስሉ አባል የሚሆኑ እና አዋጁ ከመውጣቱ በፊት የነበሩትን ቤተክርስቲያናት እና ሚሽነሪዎች እንዲሁም የቤተክርስቲያናት ህብረት ስለመሆኑ በአዋጁ ተመልክቷል። ከዛም በተጨማሪ አዋጁ ወደፊት የሚቋቋሙ ቤተክርስቲያናት ሚኒስትሮች እና ህብረቶች በዛ አዋጅ መነሻነት እውቅና እንደሚያገኙ ያስቀምጣል። ያ ማለት እንግዲህ ካውንስሉ አዳዲስ ለሚቋቋሙት ፈቃድ መስጠት አይጠበቅበትም። በተቋቋሙበት ሰዓት በዚህ አዋጅ መነሻነት ህጋዊ ሰውነት የሚያገኙ ነው የሚሆነው። ወደ እገዳ ስንመጣ ይሄ አዋጅ ካውንስሉን ቢመሰረትም ሚኒስትሪዎችን፣ ፓስተሮችን የማገድ ስልጣን አለው ብሎ በግልጽ ያስቀመጠው ነገር የለም። ነገር ግን ስለሆነም ከዚህ አንጻር ከአዋጁ የሚመነጭ ፓስተሮችን፣ ሚኒስትሪዎችን የማገድ ስልጣን አለው ወይ የሚለው አጠያቂ ሊሆን ይችላል ማለት ነው። በሌላ በኩል ደንቡ ካውንስሉ አባላት የሆኑ ቸርቾችን ሚኒስትሪዎች ፓስተሮችን የሚያስተዳድርበትን ሁኔታ ስትራክቸሩን አስመልክቶ መተዳደሪያ ደንብ ሊኖረው እና ሊፈጥር እንደሚችል ተመልክቷል። ከዛ አንፃር ካውንስሉም እያለ ያለው ክራይስት አርሚ ቸርችን በተመለከተ በደንቡ መሰረት እንግዲህ አባላት ተስማምተው በተዘጋጀ መተዳደሪያ ደንብ መሰረት የተቀመጠውን የሥነ ምግባር ደንብ ኮድ ኦፍ ኮንዳክት ጥሷል ነው ያ ነገር። በመተዳደሪያ ደንቡ በአግባቡ ስልጣን ባለው የካውንስሉ አካል የጸደቀ ደንብ ካለ በውስጥ በተቀመጠ አሰራር መሰረት ነው ማለት ነው። ይህንን ቸርችን ወይም ፓስተሮችን የማገድ እርምጃ እየወሰደ ያለው እንጂ በአዋጁ በግልጽ የማገድ ስልጣን አልተሰጠውም ማለት ነው። መሰጠቃኝ መረጃዎች እንድታገኙ ይህን ቲክቶክ አካውንት ፎሎ ላይ ሸር ያርጉ። በ2012 የወንጌል አማኞች ቤተክርስቲያናትን የማሰባሰብ እና በስሩ የሚያስተዳድር ሁሉም አባላት ሊሆኑለት የሚገባ ካውንስል በህዝብ ተወካዮች ምክር ቤት በጸደቀው አዋጅ ቁጥር 1208 መቋቋሙ ይታወሳል። ይህ ካውንስል የተቋቋመበት ዋነኛ ዓላማ በአዋጁ እንደተገለጸው ካውንስሉን እነዚያን ኤግዚስት ያደ አድርጎ የነበሩትን በወቅቱ ህልውና የነበራቸው ቤተክርስቲያናት እውቅና ለመስጠትና እነዛን የሚያሰባስብ ካውንስል ለመመስረት ነው። እዚህ ጋር በአጽንኦት አዳምጡኝ። ይህ አዋጅ ለካውንስሉ ብቻ ሳይሆን ህጋዊ ሰውነት የሰጠው የካውንስሉ አባል የሚሆኑና አዋጅ ከመውጣቱ በፊት የነበሩትን ቤተክርስቲያናትና ሚሽነሪዎችን እንዲሁም ለቤተክርስቲያናት ህብረት ጭምር ስለመሆኑ በአዋጁ ተመላክቷል። እንግዲህ ይህንን አዋጅ ቁጥር 1208 መሰረት አድርጎ ነው ነቢይ ጩፋ እኔም ካውንስል ነኝ በማለት የተናገረው። በመጨረሻ የአዋጅ ካውንስሉን ቢመሰርትም ሚኒስትሮችን ሚኒስትሪዎችን ፓስተሮችን የማገድ ስልጣን አለው ብሎ በግልጽ ያስቀምጠው ነገር የለም። ይህንን መግለጫ ያወጣው ግለሰብ በካውንስሉ ውስጥ ቁጭ ብሎ የወንጌል አማኞችን አንድነትና ፍቅር ለማንሸራሸር የሚፈልግ ሌላ ዓላማና አጀንዳ ያለው ሰው መሆኑን አሁን በግልጽ ታውቋል። መግለጫውን ያወጣው ግለሰብ ብዬ የሚናገርበት ምክንያት የካውንስሉ አጀንዳ እንዳልሆነ ስለማውቅ፣ መግለጫ የሰጠው ግለሰብ በካውንስሉ ውስጥ የመጨረሻ ሰው አይደለም። በካውንስሉ ውስጥ የመጨረሻ ሰው አይደለም። የካውንስሉ ጠቅላይ ጸሐፊ አለ፣ እንደገና የካውንስሉ ፕሬዝዳንት አለ። ቀጥሎም ካውንስሉን የሚመሩ ሰዎች አሉ። በጉዳዩ ላይ ማብራሪያ መስጠት አስፈላጊ ስለሆነ ነው እየሰጠው ያለውት፣ እንጂ እኔ ወንጌል የሚሰብከው በካውንስሉ ላይሰንስ አይደለም። እኔ አጋንንት የማስወጣው በካውንስሉ ላይሰንስ አይደለም። እኔ ለበሽተኞች የሚጸልየው በካውንስሉ ላይሰንስ አይደለም። እኔ ካውንስሉን እንደ ካውንስል ሪስፔክት አደርጋለሁ። ካውንስሉ ሲቋቋም ከዜሮ ስንነሳ የነበርኩት ሰው ነኝ። ሌሎች በካውንስሉ ውስጥ ኃላፊነት ካላቸው ሰዎች ጋር አብረን ሄደን አይደለም እንዴ የካውንስሉን ቢሮ ያደራጀ ነው። ካውንስሉ ከሰማይ አይደለም የወረደው። በአንድነት ሆነን የመሰረትነው ነው እንጂ አንተ የመሰረትከው አይደለም። እኔ ራሴ ካውንስል ነኝ። እኔ በሌለሁበት ራሱ መወሰን አትችል። ለመወሰንም ለማገድም እኔ እዛው መገኘት አለብኝ። ካውንስሉ አንድን ተቋም ከማገዱ በፊት የተቋሙን መሪ በክብር በደብዳቤ ጠርቶ ማነጋገር አለበት። ያለምንም ጥሪና ምልክት ሁለት መስመር በጻፍከው ሀሳብ ላይ መዝገብ ቤት ያለውን ማህተም ወስደ መተ